የሚዘፍኑ መንግሥተ ሰማያት አይብቅ አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈም። መሸታሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈም። የሚሰክሩ መንግሥተ ሰማያት አይወርሱም ይላል። ገላተን ያለ አትጠጣም ብለ ከልክለት አቃለ የሚገርመኝ ይችን ከተማ ስን ዞራ ለሁሉ የተመቸች ከተማ በየበረዳው ዞር ስንል ይታይልኝ እንደሆነ አላውቅም ሰውየውና ብርጭቆው እኩል ቁጭ ብለዋል እኩል ናቸው ብርጭቆው ከሰውየ ቁመት ጋር እኩል ስገለብጥ ሲገለብጥ ያመሻል ተገልብጦ ያድራል በላው ስም ስናወጣ በላው ብለን የለም እንዴ በላው ነው እኮ እንግዲህ እህዳ ምን አለ ብለው አደፍርስ አልከው ደፍርሶ የለም እንዴ አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ ናደው አልከው ዓለም ተልዶ የለም እንዴ ተውሚላለ ይከለክላለ ይብላኝላቸው፣ መጠጥ ምትሸጡ ሰዎች ዘር አይጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ እናተልጅ ያልሆነ ሥራ ቢጣጥቶ ሰርቆ ጫቱን በልጦ አለ እንደ ጫት ነግዶ ማትረፍ ጠንባሆ ጫት ነግዶ ሱስነት ያለው ነገሮች አስክረህ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል

መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍ ላይኛውን ይብላ ነው የሚለው ጽንሱ እንዳይበላሽ ማህፀኑ እንዳይበላሽ ደሟ ደሙ እንዳይበላሽ ዘሩ እንዳይበላሽ ነቀዝ የበላው ክፉ ትውልድ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል? ይታወጅልሃል ማታ የመጠጡ አይነት ያመኑ አይነት ታወጅልሃል። አዳም ብቁ አሁን ዛሬ ስትነሱ ያን ጨለማ ሳልፈህ እናውቀ ነበረ። በተኛን ጊዜ የት እንዳለን እኮ ምን ውስጥ እንዳለን እኮ አላውቅ። ከዛ ወደ አእምሮ መልሶ፣ አቤት ያንተ ሥራ! ወደ አእምሮ መልሶ ብድግ ብለን ልብስ ለብሰን ተጣጥበን ወደዚህ ስንመጣ እንዶ በሩን ስንከፍት እቼን ዕድሜ የሰጠኝ ልዑል እግዚአብሔር ሌሊቱን በሰላም ያሳለፍከው ልዑል እግዚአብሔር ከእና ቤተሰባይ በጤና ይጠበቅከኝ አምላክ ምስጋና ይድረስህ። በዛሬ ዕለት ለዚህ ዓለም ፍጥረት ሁሉ ይህ አብዲስ ስለት ነው። ሰው ደሞት ሲጨመርለት እድገት ሲያገኝ ደስ ይለዋል። ዛሬ ደሞ ስ የጨመርክልኝ አምላክ እድሜ የሰጠኝ እችን ጀንበር ያሳየኝ ተመስገን ብሎ የወጣ አላሁን አንድ ሰው እዚህ እስቲ ነውጁን አገኛለሁ። እኔም አልጠይቅም ዝም በሉት። ስለዚህ ምስጋና የምናመሰግነውም በመጀመሪያ አሁን እንዳልኳችሁ ዕድሜ ሰጥኸኝ፣ ሀገራችንንም በሰላም የጠበክልን አምላክ አስተውሎ እነሆ ነቢየ ልዑል ዳዊት እንዳለው መቶ ሰላሳ ስምንተኛው መዝሙር ግሩምና ድንቅ አድርጎ ፈጥሮኛልና እጅግን ሰተህ አይን እንዲህ ግሩም ድንቅ አድርገህ ፈጥረኸኝ፣ እነሆ ለዚህ ያበቃኸኝ ጌታ፣ በአእምሮ ያበቃኸኝ፣ ሰርቼ የምበላበት ጥበብ የሰጠኸኝ፣ አስራ ሁለቱን አካሎቼን የጠበክ፣ የዕለት ጉርስ የዕለት ልብስ ያልንፈገኝ ጌታ፣ ልጆች የሰጠኸኝ፣ ቤቴን የሞላህ ተመስገን። እያንዳንዳችን የምንኖርበትን ጥበብ ለሌላውም እንድትሰርፍ ጥበብ የሰጠህን ለሰው ልጆቹ ሁሉ ይህችን ግሩምና ድንቅ ዓለም በባህር ያለውን ፍጥረት ሁሉ፣ በየብስ ያለውን ወርቆን ብሩን ሁሉ አንጠረን አእምሮ ሰጠን እንድንጠቀምባት። እንዲህ አለ፣ ድግስ ደግሰህ ወደዚህ ታላቅ ዓለም ያመጣህን ጌታ አመስግናችሁታል። ይህ ጉድ እናት ልጅ አስተውሎ ጣሎት። ስንጀምር ስግደት ያስፈልገናል፣ አቅሙ ካለን መድኃኒታችን ኢየሱስ ክርስቶስ ከሊቶስጥራ እስከ ቀራኒዮ መቶ ሰላሳ ስድስት ጊዜ ወድቋል። ጸሎት መጽሐፉን ቁጭ አድርጎ መቶ ሰላሳ ስድስቱን የቻለ መስገድ ከጌቴ ሰማኒ እስከ ቀራኒዮ ሰላሳ ስድስት ጊዜ ወድቋል። ይህንን ማሰብ የጌታችንን ርቀት ያዋቅተው አቅሞ የደከመ ከሆነ ጸሎት ከመጸለዩ በፊት ሦስት ጊዜ ሰግዶ በሦስትነቱ ሲጨርስ ሶስት ጊዜ ሰግዶ እዛች ቁጭ ብሎ ለተወሰነ ደቂቃ በዚያች በተስፋ ሀገራችን ለአብርሃም በገባህለት በድንግልና ቤታችን በስጋና በደምህ ባገኘናት አገራችን እንዲያሳርፈኝ ብሎ ይወጣል። ስብስብ ጎል ናችሁ። እግዚአብሔር ከኛ ገራ። እነሆ ጸሎት ስግደትን ያጠቃልላል። ስግደት ያስፈልጋል። እግዚአብሔርን የምትወዱ ክፋትን ጥሉ። የኛ ጌታ ከክፎች ጋር ግንኙነት የለውም። ክፎች ከእግዚአብሔር ባህሪ ጋር አይስማሙም። የእኛ ጌታ ባህሪው ፍቅር፣ የዋህነት ትዕግሥት፣ ንጹሕ ልቦና፣ ትሕትና ነው። የእኛ ጌታ ባህሪው ወረደ። ከድንግል ማርያም በሥጋ አስተማረን ሁሉን ወደዚህ ዓለም የመጣው እኮ ሊያማልድ አይደለም እኮ። የመጣው ለሁለት ነገር ለማዳን በቀን ሦስት ጊዜ የሚበላ ሰው እንስሳ ነው። በቀን ሁለት ጊዜ የሚበላ ሰው ሰው ነው። በቀን አንድ ጊዜ የሚበላ ሰው ደግሞ መልአክ ነው ይለ ይኸው እግዚአብሔር። ቤተሰዎች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥ ነው። የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም ስል ነው የተሳለ ነው እንዴ። አሁን እኮ ገርማን ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል ሰው ሃራት ሰዓት እየበላ ሰጥሟል እኮ እንዴት አድርጎ ያስብ። አሁን እኮ ማሰብ አቆመን እኮ ነው ራሱ እየተበላለን ያለው እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው እምላችሁ። እኔ እውነቴን ነው። ሐኪምም ካለ ዚህ መጥቶ መከራከር ይችላል። እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለመጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሀሳብ ማሰብ አይችልም። እንዴ፣ በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት መብላት መብላት መብላት ደፍራሳ ጭንቅላት እንቅላት ነው ያለ እና የምናስፈው ነገር ሁሉ ደፍራሳ ነው። የጠራ እቅድ የጠራ ህይወት መኖር ግንፈልጋችሁ እንዲው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው። እንምላችሁ ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሪያችኋለሁ። እግዚአብሔር ምን የሚወጣውም ሰውነት ነው። ሰው መሆን ከፈልጋችሁ ጽሙ። አውሬ መሆን ከፈለክ ብላ። አይራሳት ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረግህ የምትሰድበው አይደለም ጵጵስና። እውነቴን ነው የጳጳስ ሌቦች ምናምን የሚያይህ የለም እዚያ ተቀመጠህ በአምስት ብር እርዳታ እሷ አምስት መክሊት ያለውን ሰውዬ ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝን ነገር ነገር የቤተክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው መናፍቃን ቢያወርዱ ይደንቃል። እኛ ወረደ ነው አላቀድምን አባቶቻችን እያቃለን ሰድበለ ሰዳዊ ምን ሰጣቸው? እኛው ነው ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት፣ አናቅለውል ማለት ነው። አሁን አውር አውሮፕላን አዲስ አበባ ኤርፖርት እያየው ነበር እንደ ሰው ተሰልፈው ወረፋ ሲጠብቁ፣ እኔ አካላቴን የሚያልቁ ቢያሳልፋቸው ምናለ፣ ቢሳፈሩ፣ ቅድሚያ ቢሰጣቸው። ክብር መስጠት አለባቸው። አምስት ፍሬ ዞኖ እኮ ከቤታችሁ የሚመጣ ሲንቀሳቀሱ መስቀል እንዲያርገው ሲባርኩ ኦግዚዮ አድን ዘቆ ባርክ ተስተከ ሲሉ በአምስት ጸጋ ነው የሚባርኩት። ለነዚህ ክብር አይገባቸውም? ይገባቸዋል፣ ይገባቸዋል። ይሄን እንድታውቁ ነው። ያገባችሁ ሰዎች ልጅ ውለዱ፣ ወሊድ መቆጣጠሪ አትጠቀሙ። መንግስት ቢቃወመኝም ባይቃወመኝም በዚህ ችግር የለውም። ዝም ብላችሁ ውለዱ፣ ዝም ብላችሁ፣ ዝም ብላችሁ ውለዱ። መዳን ያለም እንኳን ሰው ትል ያሳድጋል። አርጃ ነው ሁሉ እያሳደገ በዚህ ሲገማሸርብንም ይውል እግዚአብሔር እንኳን ለእናንተ ደግሞ እውነቴን እኮ ነው ማምላክ አርጃኖን አሁን፣ በዚህ ዘንዶ ገምሸር ገምሸር፣ አሁን እግዚአብሔር እባብ የሚያሳድግ ምን ሊያደርግለት ነው? ትል እያሳደገ ቅማል እያሳደገ አሁን እኔን ተማሪዎች ራሱ ተዋን መከራቸውን እያየ አሁን እግዚአብሔር ተዋን የሚያፈላ ምን ሊያረግለት ነው? አይገርማችሁም? ቸር ስለሆነ ቸር ስለሆነ ነው። እግዚአብሔር የሚንቀው ፍጥረት የለም። ይሄን ሁሉ እያደረገ እግዚአብሔር ልኛን አያበላንም? ባርያው በአምሳሉ እኛ እንኳን የራሳችን ፊት እንዳያድቅ ፍብር በሳሙና ስናጥበው በጭቃ ስንጠነቀቅለ እኛ ደግሞ የእግዚአብሔር መልኮች ነን። እግዚአብሔር ለመልኩ አይጨነቅም? በገጹ ለፈጠረው ባሪያው ለፈጠረው አያስብም? ያስባል። በእውነቱ ማለት ነው። እንጀራ ከመስጠትማ እንጀራ የሚበላውን አካል መፍጠር አይከብድም እንዴ? እንጀራ የሚበላ አከናውኖ የሚናገር ይገርማችኋል እኮ፣ መርጦ የሚናገር መርጦ የሚያስብ መርጦ የሚኖር መርጦ የሚበላ የሰውን ልጅ መፍጠር እኮ ረቂቅ እኮ ነው። አኮኑ ነፍስ ታጽብ እምሴ ሲቶ ሥጋኔ እማራዝ። ለነፍስ የምትበላውን ምግብ ከመፍጠር ለስጋ ልብስ ከመስጠትማ እሚበላ ስጋ እምታስብ ነፍስ መፍጠር አይከብድም ወይ? ይሄንን የሰጠ እግዚአብሔር እንዴት ስጋ ይነሳቸዋል? ስለዚህ ለእግዚአብሔር ዘር አትንሱት፣ ልጅ ውለዱ። መውለድ ብቻ አይደለም፣ ወልዶ መጣል ትርፍ የለው። ማሳደግ፣ በሥነ ሥርዓት ማሳደግ። ዛሬ አንድ ቅዱስ ያሬድን የምናከብረው እናት አባቱ በሥርዓት ስላሳደጉት ነው የጠቀሙ። በሥርዓት ያደገ ልጅ ወልድ ጠቢብ ያስተፌሥሖ ለአቡሁ ወወልድሰ አብድ ያሐዝና ለእሙ ይላል ሰሎሞን። ጠቢብ ልጅ የእናቱ ደስታ ነው አባቱንም ደስ ያሰኛል። ይሁላችሁ። ጥበበኛ ልጅ እኮ እንኳን አባቱ እግዚአብሔር ይኮራበታል። አሁን እግዚአብሔር ኩራት አይኮራም ግን ይመካበታል። ይሁላችሁ። አሁን አንድ ሰው ሩቅ አገርዶ እንግዲህና ተሰው ቤት ሲገባ ማን ትባላለ ሲባል ማን ይባላለሁ ይላል። እሱ ራሱ ታዋቂ ሰውዬ ከሆነ አቶ ገሌ ይባላለሁ ይላል። ልጁ ከሱ የሚበልጥ ከሆነ አታውቀኝም እንዴ የጀግናው የገሌ ያባት እኮነኝም ይላል። ለምን ልጁ የታወቀ ስለሆነ ማለት ነው። እግዚአብሔር፣ ሙሴ ማን አንተ ሲለው፣ የአብርሃም የይስቅ፣ ያዕቆብ አምላክ እኮነኝ አታውቅም እንዴ የደጋጎች የነሱ አምላክ ነኝ ብሎ እግዚአብሔር በእነ አብርሃም ስም ተመክቶ ተናገር። በእውነቱ የሚያስመሰግን ስም ያላቸው ሰዎች ስለነበሩ፣ ደግሞ የሚያሳፍር ሰው አለ። በሰው ፊት ያፈረብኝን እኔ በአባቴ ፊት አፍርበታለሁ ያለ። እንኳን ለእናት አባት፣ ለእግዚአብሔር ሀፍረት የሆነ ሰው አለ። እንኳን ለሰው ለእግዚአብሔር ትምክት የሆነ ሰውም አለ እና እንግዲህ ሦስት ሽርብ ገመድ አይበጠስም። ልጅ ማሳደግ ወቁ። አስተምሯቸው፣ ስድብ አታስተምሯቸው፣ ቂም አታውርሷቸው። ክፉ ነገር አታውርሷቸው። እናቱን እየሰደባት እያሰደባቸው አታሳድጉት። ትፍበል ትፍበል ኤት አባቱ አናትክም በል አባት ኤት አባቱ ሳይ አሽር ድመቲቱን በላት ሲሉት፣ ነገ እናንተን ቅንጭላታቸው። ምክንያቱም ዛሬ ዱላ እየተማረ ነው አያደገ ልጅ። በእውነቱ የሚነግሩትን ለነጭ ወረቀት እየጻፈ ነው የሚያድግ። አሁን አሁን አገራችን እየተበደለች ያለችው አሳዳጊ በበደላቸው ሰዎች ነው። በእውነቱ ማለት አሳዳጊ የበደለው እንዲህ አታውቁም እንዴ እንግዲህ አሳዳጊ እናቱ አሳምራ ያሳደገችው ሙሴማ አደራህማ አደራ ሆዴም ወላ ብለህ ይህን ህዝብ እንዳትተው እያለች ያሳደገችው ሰውማ ስድስት መቶ ሺህ ህዝብ ነው ከባርነት ይዞ ሀገር የገባ እናቱ ያሳደገችው ማለት ነው መልካም እናት እንፈልጋለን በዚህ ዘመን መልካም አባት ያስፈልገናል ልጅ አሳድጎ የሚተካ ለጥሩ ምንኩስና የሚያበቃ ለጥሩ ክህነት የሚወልድ ጥሩ ካህን የምትወልድ እናት እንፈልጋለን ጥሩ መነኩሴ የምትተካ ጥሩ ጳጳስ የምትተካ ገሎ ጳጳስ አርጉኝ የማይል ሰርቆ አርጉኝ እማይል ሌባ የማይሆን ሙዳየ ምጽዋት የማይገለብጥ እንድናገኝ ዘረኛ ያልሆነ የክርስቶስን መንጋ በጎጥ የማይከፋፍን አባት እንድናገኝ እናት እንፈልጋለን። ይህን እንድነው እንድናገኝ የሚያስፈልገው ጥሩ ደግሞ ለዚያ ምን ይገኛል? በየሜዳው የማይጋቡ ባለትዳሮች እንፈልጋለን። በየሜዳው ከሚጋባ ባለትዳር የአርኑ በለሰ ማሷክ እንዴት ከበለስ ከሾህ በለስ ይለቀማል? አይለቅም። ካጋም ከቁልቋል ወይም ደግሞ ከሌላው ከኩርንችት የጣፈጠ ፍሬ ይለቀማል? ኩሉ ዕፅ ሰናይ ሰናየ ፍሬ ይፈሪ፣ መልካም ዛፍ መልካም ፍሬን ይፈራል ያፈራል። እርሾ ከተበጠበት ከተበላት ይላል ቅዱስ ጳውሎስ። ዳቦ ይበላሻል። ተመልክቱ። እርሾው ከተበላሸ ዳቦው። እርሾ ትዳር ነው። ትዳሩ ከተበላሸ ትውልድ ይበላሻል። እነዝናዛ ባለ ትዳሮች አመስጋይ ልጅ ሊመጣ ነው። ከሚደባደቡ ባለ ትዳሮች የሚያስታርቅ ልጅ ልናገኝ ነው። ከሌባ ባልና ሚስት የሚመጸውት ልጅ ልናገኝ ነው። ውዴት እናገኛለን። ሰው የዘራውን እኮ ነው የምናጭደው። በዝሙት ዘራ ነው፣ በመከራጨድ ነው። በቃ ሌላ ያደረግ ነው፣ ገደል በሰይፍ እየታጨርን ነው፣ መከራችን እየሸከፍን ነው። ዛሬ በኃጢአት የዘራነውን መከር እየሸከፍን ነው። ዛሬ እኛ መከር ሁነን እየተለቀምን ነው። እና ይሄ ነው በእውነቱ ዜና አበው ላይ አንድ ታሪክ አለ። በደንብ አድርጋችሁ ስሙ። አንድ ልጅ ነው ይባላል እና ሁል ጊዜ እናቱን ገዳም ገብቼ ካልመነኮስኩ እያል አስጨንቃት ሁሌ። እናቱ ደግሞ አረተው ይብቃ እባክህ አሁን የምትኖረው ኑሮ ይበቃል ይቅርባል በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው ብትለው ብትሰራው ብትለው ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ እሺ፣ ሂድ፣ ገዳም ግብ አለችው። ገዳም ገባ እንደ ተናገረው። እጾማለሁ፣ እጸልያለሁ፣ እሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ እንዳለው ምንም ሰነፎን ስንት ሰው ከቤቱ ቤተ ክርስቲያን ውስጥ እኖራለሁ ብሎ መጥቶ ይሞታአለ ማለት ነው። ሙት ሆኖ ሬሳውን ይዞ የሚንቀሳቀስ ሰው ማለት ነው። እና ቤተ ክርስቲያን ውስጥ ገብታችሁ ክርስቲያኖች፣ ይሄን ጥያቄ ጠይቃችሁ አታውቁም፣ ወይም ሲጠየቅ ሰምታችሁ አታውቁም። ብዙ ጊዜ ቤተ ክርስቲያን እመለለሳለሁ፣ ለምንድን ነው መለወጥ ያቃተኝ ብላችሁ አታውቁም? መልሱ ምን መሰላችሁ፣ መጨረሻ የቆረባችሁበት ቀን መቼ ነው የሚለውጠው የእኛ መመላለስ ብቻ አይደለም፣ ሊለውጥ የሚችለው የክርስቶስ ቅዱስ ስጋውና ክቡር ደሙ ነው። ስንፍናችን እስካልተላቀቀን በርትተን ወደ ቅዱስ ስጋ ወደ ክቡር ደሙ እስካልተጠጋን ድረስ መመላለሳችን እንዲህ አይነት ጥያቄ እየፈጠረብን ልንዘልቅ እንችላለን። መልሱ ደግሞ አንዱ አሁን የነገርኳችሁ ነው። መቼ ነው የቆረብከው? ስትቆርብ ነው መለወጥ የምትጀምረው። ስለዚህ ይሄ ሰው ገዳም ውስጥ ገባ፣ ሰነፍ ሆነ፣ ቆየ። በእድሜ ምንም ሊስተካከል አልቻለም። እየሰማችሁ ነው። ምንም ሊስተካከል አልቻለም። ቀጠለ ቀጠለ። መጨረሻ ላይ የተወሰነ ጊዜ ከቆየ በኋላ እናቱ እንደሞተች ሰማ። አዘነ፣ አለቀሰ። ሄዶ አይቀብራት ነገር ገዳም ስለገባ አልወጣም። አር እያለቀሰ እያዘነ እዛው እንቅልፍ ወሰደው። እና እግዚአብሔር ራእይ አሳየው። ጻድቃን በቀኝ ኃጥአን በግራ ቆመው ከክርስቶስ ፍርድ ሊቀበሉ ወይ ሲኦል ወይ ወደ ገነት ሊገቡ ማለት ነው። እናቱ በግራ በኩል ቆማ አያት። ሲኦል ልትገባ ማለት ነው። ይሄ አይግረማችሁ። እሱ ደግሞ ከእናቱ ጀርባ ተሰልፎ ሲኦል ገባየ እየ እና እናቱ አየችውና ምን እንዳላችሁ ታውቃላችሁ? አንተ ለነፍሴ ድህነት ብዬ ገዳም ገባዋል አልከኝም። ምን ታረጋለን ጋር ተሰልፈ አለችው። አፈረ፣ በጣም አፈረ። ልዳን ብሎ የሄደው ሰውዬ የሚድንበት ቦታ ላይ ሆኖ መኖር ግን አቅቶት ስለነበር በጣም አዘነ። ክርስቶስ ወዲያውኑ መልአኩን ላከና፣ ምን አለ መሰላችሁ፣ በተመሳሳይ ስም የሚታወቅ ሌላ መነኩሴ ነው አምጣልኛ አልኩ እንጂ እሱን አይደለም፣ እሱን ነፍሱን መልስለታል። ወዲያውኑ ከሚያየው ራእይ ነቃ፣ ደነገጠ፣ ፈራ። ወዲያውኑ ስንፍናውን ትቶ በጉብዝና በንጽህና በቅድስና ቃል የገባውን ህይወት መኖር ጀመረና። ሕይወቱ ተለውጦ የተስተካከለ ኑሮ መኖር ሲጀምር ገዳም ውስጥ በስንፍናው የሚያውቁት ሰዎች በሙሉ ተሰብስበው ኧረ ይበቃሃል፣ ጾምህ፣ ጸሎትህ፣ ስግደትህ፣ ትህርምትህ ሕይወትህን እንዳያሳልፈው አሉት። ይህ መነኩሴ ምን ብሎ መለሰላቸው? እናንተ አልገባችሁም። የእናቴን ክስ ሰምቼ መቆም ከከበደኝ እግዚአብሔር ፊት እንዴት ብዬ ልቆም እችላለሁ? ፍርዱን ስሰማ ነው ሚገርም። እኮ ነው ቤተ ክርስቲያን ውስጥ መቆማችንን ነው ዛሬ ያየ ነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ። እንቆማለን እኮ ወይ ሊፈረድልን ወይ ሊፈረድብን፣ እንቆማለን። ስለዚህ አባለ ጸጋ እንደ መምህርነቱ ክርስቶስን እውቀት ነው የጠየቀው። ቤተ ክርስቲያን ስንመጣ እውቀቷን ብቻ እንፈልግ፣ ሕይወቷንም ወስደነው እንሂድ።